ቤቴን እንደምታወት መጀመሪያ አጸዳደች ያለሁኝ ፋፈሽ አድርግ ያለሁኝ ማለት ነው። ቤቴን ምንም ቢሆን የራሳችሁ የሆነ ነገር ሲኖራችሁ በጣም ነው ደስ የሚላችሁ እና አላህ በለፋችሁበት በደከማችሁበት ቤታችሁ መታችሁ የምታርፉ አላህ ያደርጋችሁ አባይቦች። ቤቴን እንደዚህ ፉሽፋ ካደረግኩኝ በኋላ እንግዲህ ሲኒን ምናምን ካቀራረብኩ በኋላ ወደ ክችና የገባሁት ማለት እንደምታወት ካቀራረብኩኝ ቤቴን ከፈራረሽኩኝ በኋላ እንግዲህ እንደምታዩት ዲያንቴሎም ዝም ብዬ ራሴርኝ የሰራሁት እንደዚሁ ደግሞ ነጣፉንም የረከቦትን ራሴርኝ የሰራሁት ማለት ነው። በቃ ዝም ብዬ ተላመድኩበት። ማዘዝ ከፈለጋችሁ አብሽሩ ማለት ነው። ኢትዮጵያ ቁጭ ብዬ ስራ ስፈት አሰራላችኋለሁ፣ ሀይባይቦቼ እና አላህ ለዚህ ቀን ያብቃችሁ። በየቤታችሁ የምትጾሙ የምታከብሩ፣ ኢዳችሁን ኢደ አድሃም እንደዚሁ ከቤተሰቦቻችሁ ጋር የምታሳልፉ ያድርጋችሁ ያደርጋችሁ። እኔ እንግዲህ ብዙም ለመቀረጽ አልተመቸኝም ዛሬ ግን ልቀረጽ ወስኛለሁ ማለት ነው። ከባሉ ካጋ ውሏችንን እንዴት ነው? ቤቴን ፏ አድርጌ ልጠብቀው ብዬ እንደምታዩ ፏ አድርጌ ሶስት ፍራሽ ነበረ። ለነገሩ አንዱን አንስቼው ነው ቤት የጠባሁ ስለሆነ እላችኋለሁ። ወይ እንግዲህ ስጋዬ ውሃው እስከሚመጥ ድረስ ነበር እንደዚህ ያረኩስ እንደምታውስ ውሃውን መጦልኝ አገኘሁት ማለት ነው። ጥብስ የምሰራው ለባሌ እና ለእኔ ስለሆነ አነስ ትላለች እንደምታዋት ማለት ነው። ያው ለምሳ ያክል ነው የሆነ ሆነ። ይህ እንግዲህ ዘይት መጨመር ስላለብኝ ዘይት ጨመርኩኝ ማለት ነው።

እኔ የምፈልገው ውሃ ያለው ነው ማለት ነው። ምክንያቱም ከጎን የማደርግበት ሌላ ማባያ ስለሌለ ውሃ ያለው ነው የምፈልገው። ሁለተኛ አንዲት ጫርቶቤትን በርበሬ ጨምርበታለሁ፣ በኋላ ላይ ማለት ነው ካቁላላሁት በኋላ ቲማቴው የምጨምርበት እና እንትን እንዲኖረው ፈልጋለሁ ማለት ነው። ውሃ እንዲኖረው ፈልጋለሁ ሀዋይ ቦቼ። ያው የሰው ባህሪ ይለያያል ማለት ነው። እኔ ደግሞ እንደዛ ይሻለኛል ማለት ነው። ያው መረቅ እንዲኖረው ማለት ነው። መረቅ እንዲኖር ስለምሰ

እና እንግዲህ እንደምታዩት ደግሞ ቲማቲም ጨመርኩበት ማለት ነው። ቆዳው ተነሰዋና ከተከተፉ አድርጌ ቲማቲ ጨመርኩበት እንዳልኳችሁ፣ ስብሮ ትንሽ መረቅ እንድኖረው ስለምፈልግ እኔ እንደዚህ አደረኩት ማለት ነው። ያው ማያ ይለያያል እንግዲህ፣ በየሁሉም ቦታ ማያ እና ማያ እንደሚለያይ ታውቃላችሁ። እና እንደዛ አድርጋችሁ ውሰዱት ማለት ነው። የዛሬው ውሎዬ ይሄ እንደዚህ እንግዲህ ለባሉት አምሽዬ ሰራራው ማለት ነው። አውራችሁ እኔ ደስ ብሎኛል ዛሬ እንዴት እንደቀረስኩ ራሱ ማለት ነው። እንደምታበረታችሁ ከስፋ አደርጋለሁ። እዚህ ላይ ደግሞ እንደምታዩት በርበሬ ጨመርኩኝ። እንዴ በርበሬ በርበሬ ማለት ነው። ራሱ ማለት ነው። ለምደ ማለት ይረቃል ማለት በረቃት በዚህ መልካ ዘገጃጀው ማለት ነው። አላ ለዚህ ቀን ያውቃችሁ በቤታችሁ የምትጾሙ አላህ ያደርጋችሁ፣ በቤታችሁ የምትደሰቱ አላህ ያደርጋችሁ። እውነቴን ነው የምላችሁ፣ በጣም ደስ ይላል። ያው ነገሮች እንደፈለጋችሁ ባይሆን እንኳ ራሱ ማሻላ፣ በቤታችሁ የቤት መቤት ሆናችሁ ከመታዘዝ ወጥታችሁ በራሳችሁ ሀይልያ ስትኖሩ ደግሞ ደስ ይላል። ደስ ይላል ማለት ነው እና ብዙዎቻችሁ መታችሁ ማረፍ እንፈልጉ ቶች ያላችሁ አላህ ይወፍቃችሁ። ነው ምለው እንደምታስቀሪ ጨመርኩኝ። ቀሬን ጨማመርኩኝ ማለት ነው እንግዲህ መጨረሻ አካባቢ በፊት ጨምር ያለ አሁን ደግሞ ጨመርኩኝ ማለት ነው። እንደዙም የስጋ መጥበሻ ማለት ነው ጨመርኩበት። በቃ ጨረረስኩኝ ማለት ነው በዛ አይነት አልሐምዱሊላህ እንግዲህ የጤና ምግብ ይሁን በሉን ማለት ነው። ሀባይ ወጪ ነው ይዞን የጠበቀው ማለት ነው። በቃ እንግዲህ በዚህም መልኩ ሰራን አህሪቡ እና እንግዲህ ወጤን ሰሪቼ ምናምን ጨራረስኩኝ። ከዛም በኋላ እንግዲህ ወደ ራሴ ተመለስኩኝ፣ ልብስ ቀየርኩ፣ ምናምን ፈሽፋልኩኝ ማለት ነው። እንደታያችሁት መዘነጤን ማለት ነው፣ ፈሽፋልኩኝ ማለት ነው። ያው እንግዳ ከመጣ እንደዚህ ያው እንትን ኒቃቤን ለማላወልቅ በቃ እንደዚህ ሽቶችን ምናምን ሽቱ መወደው ለነገር ስስ ሽቱ ነው መወደው። ቤት ውስጥ ምናምን ማለት መቀባት፣ በጣም ስስ የሆነ ነገር ካልሆነ አይመቸኝም እላችኋለሁ። በጣም ነው የሚያመኝ። ለዛም ስስ የሆነችውን ተጠቀምኩኝ ማለት ነው። ባሉካይ ራሷ ዛሬ ማሻ አላህ እያለኝ ነበሩ ማለት ነው እና ደስ የሚል ጊዜ ነበር ጊዜያችን። ሀዋይ ቦቼ፣ ያው እቃሽን አላሳየሽ ምናምን የምትሉ ትኖራላችሁ። እኔ ማሳየት ብዙም ስለማይመቸኝ ነው፣ ቤቴም ጠባብ ስለሆነች እቃ በቃ ላይ ስለሆነ ምኑን እናሳይች ምኑን አላሳያችሁም የሚለው ነገር ስላለ ነው። ትረዱኛላችሁ ተስፋ አደርጋለሁ። ሀዋይ ቦቼ፣ የዛሬው ቀን ግን በጣም ደስ የሚል ጊዜ ነበረ። አልሐምዱሊላህ። እኔ እችን ነው የምጠቀመው በጣም ስሷን ማለት ነው። ያው ቤቴ ስለሆንኩ ነው ዛሬ የተቀባት ነገሩ። መቀባት ያው እንደማይፈቀስ አቃላችሁ። እኔም አልወድ መቀባት። ጆሮ ጌጤ ደግሞ ያው ላደርግ ፈልጌ ነው እንደምታወት። ከዛም በኋላ ቡና ፈላ ሆኝ እንደምታወት ቡና ዘጋጅቻለሁ። ከባሉካ ጋር ፎሽፋል ና አልሐምዱሊላ። ሰላማችሁ ብዛት አሰላሙ አለይኩም ረመቱላ በረካቱ